ፎቶ ለማንሳት ስንጠጋ ምን ሲያደርገው፣ ይሄ እኮ እኛን እንትን ሊጎዳ ነው ወይም ሊበላ ነው ደም ይጠጣል ይላሉ። እዚ እዚ አካባቢም ኤራ ያሉ ሰዎች ሸፍን ሸፍን ይላሉ። ፊትሽን ሸፍን፣ ይሄ ሰውዬ ደምሽ እንዲጠጣ ነው እያለች እንደዚህ ያደርጋሉ። አካባቢ ሰዎች ስለ ፎቶግራፍ ሙያና ሲሉ እውቀቱ ምንም ያወቁት ነገር የለም። በዚህ አይነት ቀስ በቀስ በማሳየት ዛሬ አንስቼ እንደሆነ በሳምንቱ ላይ አሳይቼ፣ ይሄ በቀደም ናንተ የእኛን ደም የሚጠጣ ነው የምታነሳው ይሄ አይሆንም ብሎ እኮ ያሉትንም አሁን አሁን እኛንም ተራበታ አንሳ፣ ገንዘቡም ትንሽ ያስከፍላል ትንሽ ትንሽ ገንዘብ እየጠየቅ በዚህ አስለማምጄ ሶም ካሜራም ምንነቱን ካሜራ ጥቅሙንም አውቆ በቃ ከዛ በኋላ ፎቶግራፍ አንሺ የሚባለው ጀመሩ። እዚህ ላይ ስለ ፎቶግራፍ አንሺነት ተገልጿል። አቶ ግርማ ብቼ እዚህ ስነኝ ላይ ፎቶ ግርማ ብቼ ፎቶ፣ ጥሩ ወርቅ ፎቶ፣ ታደሰና ስፒዲ ፎቶ አይቀ የዘኪ ስቱዲዮ ያ የጭቃው ፎቀ የመስታወት ጉርድ እጅ ስራው የሚልቀ ለሽኝት ምረቃ፣ ለሰርግ ለልደት ይባል የነበረ ቀይ ባህር ቀይ ባህር ፎቶ ቤተ አንተነህ ፎቶ አንሺ፣ በቀለ ወልደ ሰንበት ልምዱን የተካነ ያ ንጉሱ አስራት ፎቶ ይራ ሞልቶ ይዲዲ እያለ እያለ ይቀጥላል። እነዚህ ሁሉ ፎቶግራፍ አንሺዎች ከርሶ መነሻ ነው? ከፎቶግራፍ ብቼ ነው። አዎ የጀመሩት፣ እውነት ነው። የሚሰማውት እውነት ነው። በጣም እግዚአብሔርን አመሰግናለሁ። መቅዳምም ማሰማትም አለበት። እኔን ነኝ የገበው በቃ ሌላ ሰው ነው። ሶ ይሄ ከተማ ውስጥ ትልቅ ነገሮችን ለማየትም ትልቅ ነገር ለመስማትም በቃ ከታወቅ ሰዎች ላይ አንዱን አንዱን አይቶ ነው የተማረው። ከእኔም አይቶ ተምረዋል። በጣም ደስ ብሎኛል። ይሄ መጽሐፍ እኮ በእኛ አምሩኛም፣ ይሄ በራሴም ቀደም ብዬ በነበርኩ ሳይሆን ፎቶግራፍ ሥራውም ምኑም ከእኔ ጋራ የነበሩትን ሰዎች አስቦ የጻፈውን ሰውም በጣም የተባረኮ ነው። አመሰግናለሁ። አጀሮሎች ሲመጡ እነሱ ስፖርት የሚሰሩትን እኛም ስፖርት ሰርተን እነሱ የያዙትን ነገር እኛም። ማታ ሮንዶ ነው እኛን ይፈልጉናል። ደቡብ ዝም ውትድርና አ ፖሊስ ያው ፖሊስ እኛ ያውቁናል። እኛ በሳቱ ያው አትንኩን ነው አትንኩን ነው ያው ያስነካን ማለት ነው። በዛን ሰዓት የነበረው ነገር ያው ወጣትነት ነው፣ ጉርምስናም ነው። እንደ ሀዋሳ ከተማ ልጅ ሁሉም በቀበሌ ይለያይ እንጂ ሁሉም አንድ ነው። ግሩፑ ለሌላ መንፈስ ለክፉ መንፈስ ታጥቆ ሰው ለመግደል የወጣ ሳይሆን ለጥቅም ሳይሆን ዝም ብሎ በወጣትነት ቅድም ጉልቤ የምትለው ቋንቋ በወጣትነት ሰፈር ለሰፈር የምታደርገው አይነት ነገር ነው። አለሙ ኢሳያስ ይባላል የሲዳማ ክልል ፍትህ መምሪያ ሰሜናዊ ዞን የፍትሐ ብሔር ክስ አስተዳደር ዋና ስራ ሂደት ኃላፊ ነኝ። ስሜ መስፍን ወይም ጋላክሲ ይባላለሁ። በስዳማ ብሔራዊ ክልል ሀዋሳ ከተማ አቃቤ ሕግ ነኝ። ዘነበ ትራ ይባላለሁ። አቶ ጸጋዬ ከበደ እባላለሁ። አዱኛ ድንቁ ይባላለሁ። አብርሃም ዳንኤል፣ ቅጽል ስሜ አብርሃም ቡሜ። ዳግም በላይ እባላለሁ። ጌታውን ተረፈ ዋናው ስሜ ተቀጽላ ኡላ ስሜ። ብርሃነ ጉክሳ ወይም ጎይቶም ስሜ ችሎታው የምባላለው ፊሸርማን ቦቼ ጋር እባላለሁ። አዋሳ ቀሳስ ጋሪዎች ሁለገብ ማህበር ድቃም ምክትል በር ሰኞ ካሳሁን ወይም እሸቱ ካሳሁን እባላለሁ። የእሸቱ ካሳሁን መኪና ክራይ ድርጅት ስራ አስኪያጅና የግሬደር ኦፕሬተር ነኝ። ዛሬ እግዚአብሔር አምላክ እድልና ጊዜውን ሰጥቶን እንዲህ ተገናኝተን ልናወራ ይሄ መጽሐፍ ምክንያት ሆኗል። ትዝታ ዘ ሀዋሳ ይላል። በዚህ መጽሐፍ ውስጥ እያንዳንዳችን እዚህ ከተማ ውስጥ ያሳለፍነው ውጣ ውረዶች አሉ፣ ደስታዎች አሉ፣ ሀዘኖች አሉ፣ አብረን በፍቅር ኖረናልና እና ከዛ ውስጥ እናንተንም በምን አይነት ዘርፍ ነው እንደ ተማሪ ቤት ሆኜ እኔ እንዳየሁትም ኬሮ ቀበሌ ብትል ቤርሙዳ ብትል ዋርካ ብትል አረር ሰፈር ብትል ሁሉም የራሱ 05 ብትል የራሱ ቡድን ነበረው። ምንድነው እዚ ላይ ርዕሱ የሚለው በዚህ በትዝታ ዘ ሀዋሳ መጽሐፍ ውስጥ የተካተተው የሰፈር ጉልቤዎች ይላል። ምናልባት ርዕሱ ጉልቤ ሲል ተደባዳቢዎች፣ ተማቾች አልነበረም በዛን ጊዜ። እንደዚህ ጸብ እንኳን ቢነሳ የገነነ ሌላ ታሪክ የሌለው ነው በዛን ጊዜ። ፍቅር አለ። ጸቡም ደግሞ የወንድማማቾች ነው። ተመልሶ ነገ ጠዋት መገናኘት ነውና በዚች መጽሐፍ ውስጥ የተወሰኑ ስንኞች ተቋጥረዋል። ምን ይላል ርዕሱ እራሱ? እና ጅሬን ፍሩ የሰፈር ጉልቤዎች፣ በስፖርት የዳበሩ ፑሻፕና ፓካንድ ብልቅጤ የሚሰሩ ፈርጣማ ጡንቻ ትከሻ ደረቱ በራሪ ነብር ንስር ንቅሳቱ ከተማውን ቀውጢ ባንድ እግር ያቆሙ እነ ሉሉ ዱዳው ከገበያ ዓለሙ ከአየር ወለዶች ጋር እኩል የገጠሙ አሼ ተርሚኔተር አትክልት ከማዶ ሁለቱ ጃምቦዎች ማስረሻ በኬንዶ ኤፍሬም ጅቦና ተስፋ አስተማረኝ ሽመልስ የናደው ጎቶ ቢሉ ችግኝ ዋ ሰለሞን ኡሶ የሚለው አትንኩኝ ይላል እያለ ይቀጥላል። ጉልቤ የሚለው ቋንቋ ሰዎች እንዳላችሁትም ወደ ሌላ ነገር ሳይሆን በዛን ወቅት ጠባብነት የለም፣ ጎሰኝነት የለም። ሁሉም ሰው ለምሳሌ ከይሮ ሰፈር ሁሉም ተቀላቅሎ አብሮ ይበላበት የሆነ ነገር ሲመጣ አብሮ የሚሳተፍበት አብሮ ግሩፕ ጥል ሲኖር ወደሚያስፈልገው አብሮ ወዶ ራሱን የሚከላከልበት ግሩፕ ነው የነበረው። ይህን ያህል በክፋት ለዘረፋ፣ ለስርቆት፣ ለሌላ መንገድ አይደለም። ወጣትነት ነው። በዛን ወቅት የነበሩ ወጣቶች በብዛት ያው ስፖርት ነው፣ ምግብ ነው። ብዙ ክፋት የለም። ዛሬ ተጣልተህ ነገ ትገናኛለህ። በተለይ የኛ የካይሮ ሰፈር እና ቤርሙዳ ካሉት ግሩፖች ያው ብዙ የሚቃረኑ ናቸው። ያለ መግባባት አለ። ኳስም ሁለቱ ቡድኖች ጨዋታ የሚደርስ ጊዜ ጥል ይኖራል። ልክ እንደ ደቡብዝ እና እንደ ከነማ ምናምን የዛን ጊዜ የደቡብዝ ቡድን እንደነበረው ማለት ነው። ጥሎች ግን የመጡት በሌላ ሳይድ ወይ ለሌላ ተንኮል ሳይሆን ያ ወጣትነት በመሆኑ ወጣት በመሆነ እንደዚህ ነገሮች ይከሰታሉ። ነገር ግን ከዛ ወዲህ ከዛ በኋላ እኔ እንግዲህ ተማይናዎቹ ቤት ነው እዚህ ውስጥ እንቅስቃሴ የነበረኝና ሃይስኩል ተማሪ ሆኜ ትምህርት ቤት ላይ ቤርሙዳ ሰፈር ታቦር ኤሌመንተሪ የቤርሙዳ ሰፈር ነው ያለው ታቦር ሃይስኩል ደግሞ ከሮ ነው ያለው። የቤርሙዳ ሰፈር ግሩፕ እዚህ ተማሪ እንዳይገባ ያደርጋሉ። የኛን ኤሌመንተሪ ያለው ታቦር ነው የእኛ ልጆች ደግሞ ጠብቀው ያው ታቦር ላይ የማገ መከልከል እንዳይገቡው የመከልከል ነገሮች አሉ። በዚህ መሀል ላይ እነ ተርሚኔተር እዛ ነው የሚማሩት። እነ ፍሬም አሉ አሁን በህይወት እነ ሻጌ ፍሬም፣ ጅቦ ሳይሆን ፍሬም አንድ ማን ይባላል አን የቤር ሙዳ ስፈልጅ ፍሬም ነው እንትን ነው ምንድን ነው ጎርጓዳ እንትን ሰፈር ነው መሰለኝ። አዲስ አዲስ አበባ ሰፈር አዲስ አበባ ቀበሌ ነው ፍሬም ይባል ይችላል እነ ሻጌ ያሉት እና ይሄ ነበረ ግን፣ ዛሬ ተገናኝተ ዘለቀ ሶርሳ በርሙዳዎች ሲጣሉ እዚህ ሱውለው እዛ ነው እኛ ጋር ለምን ሱጥልም አይፈልግም። ብዙ የግሩፖች መሃልም አይገባምና፣ ምንድነው አሁን እኔ በዚህ ላይ ማስተላለፍ የምፈልገው ሰላም ነው የነበረው። ጎሰኝነት ጥበት፣ እከሌ እንደዚህ ነው እከሌ እንደዚህ የለም ብሄር፣ ብሄረሰቦች ነው ያሉበት በርሙዳ ሰፈር። ማን ነው ከይሮም፣ በርሙዳም እንደዚህ ሁሉም ተቀላቅለው እንደየሰፈሩ እንጂ እከሌ ጎሳ እከሌ ነው እከሌ ነው ተብለው አይደለም። ከይሮ የሚለው በእርግጥ ያው ትርጉሙ ከሲዳመኛ የመነጨ ነው የሲዳማ ሰፈር ተብሎ የሚታወቃል። ከይሮሆ ማለት ያው ሰላም እናምጣ ለሰፈራችን በሚል የሰፈሩ ልጆች ያወጡት ስም ነው። የአዋሳን በሰባዎቹና በሰማ ሰባዎቹ መጀመሪያና በሰማኒያዎቹ ዘጠናዎቹ ያለውን ትዝታ የከተማውን ትስስርና ሁኔታ የማህበረሰቡ ግንኙነትን በሚመለከት በመጽሐፉ ላይ ተመልክቻለሁ። ሰውን ያው በመጨረሻ ነው ማመስገን የሚያስፈልገው። እኔ አሁን በየን ቀድሜ ማመስገን ነው የሚፈልገው። ምክንያቱም እያንዳንዳችን በስራ ምክንያት የተለያዩ ቦታ ብንሆንም ግንኙነታችን በጣም የራቀ ሆነዋል እና ቀድሞ የነበረው የሀዋሳ ሁኔታ እኔ ከኢትዮጵያ ውስጥ አሁን ሊጠቀሱ የሚገቡ ይሄ የፍቅር ሀገር ድሬዳዋ፣ ሀረር ይባላል። አዋሳ ከነዛ ጋር ኮምፔር የሚደረግና ተመሳሳይነት ያለው ትስስር ነበረው። እኛ በነበርን ጊዜ ምናልባት እዚህ ካሉት በእድሜ የኔ ታናናሾችም አሉ። ጎቶ ምነነን በእድሜ ተመጣጣኝ አንድ ላይም ነበር። እነዛ ጊዜና ይሄ ሰዎች የየሰፈሩ ጉልቤ ወይም የሚለውን እንትን ሲሉ ወደ ጉልበት ወደ ጥላቻ ወደ ድብድብ ሊመስላቸው ይችላል። አደለ የሰፈር ቅናት ነው አለ ሁሉም ሀዋሳ ሲባል አንድ ላይ ነው የሚነሳው። በተመሳሳይ ነገር ግን ይሄ የሰፈር ጎርምሳ የሚባለው በሰፈሩ ውስጥ ያሉ አቅመ ደካማ የሆኑትን ሌሎች እንዳያጠቁ መብታቸውን እንደንትን የሚያስከብር ነው። በጣም ሰፈሩን ያ እከሌ ያለ የእከሌ ሰፈር ነው ከተባለ፣ ከሌላ አካባቢ መጥቶ ሌላ ሰው በጭራሽ እጁን አስገብቶ አቅመ የሌለውን ራሱ እናቶችንም ሆኑ ሴቶችንም ሆኑ ወንዶችንም ሆኑ ንክቻ አደርጉ። ብዙ ጊዜ እዛ እኛ ካምፕ አካባቢ ነው፣ እላይም ጎባ አለ። ከኬሮ እዚህ ካምፕ ያሉት ሲወጡ እህቶቻችን እናቶቻችንን እንደፈለገ ለመናገር እንደፈለገ ነይ ብሎ ለመጎተት በሚሆኑ ሰዓት እኛ ከጎናቸው ነን ያለን ወታደሮች፣ ያን ሰዓት የግድ ስፖርት ሰርተናል፣ የግድ ጠንክረናል። አይነ ያየ አይዛትም፣ አይጎተትም፣ እንጣላለን። በዛ የተነሳ ተጣዮች ልንባል እንችላለን፣ ተደባዳቢዎች ልንባል እንችላለን እንጂ ወይም ለዘረፋ ወይም ለሆነ ነገር ምንም አይነት ግሩፕ እንደሌለ